ሰላም ጤና ይስጥልና እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን በዛሬ ፕሮግራማችን ወደ እናንተ እናደ እንደርሳለን ። እናንተም ቪዲዮአችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰ እንመጣለን። አብራችሁኝ ቆዩ። ሊቨርፑልን የተመለከቱ መረጃዎችን በማስቀደምን ጀምር። ሊቨርፑል የኒውካስል ዩናይትዱን ኮከብ አሌክዛንደር ኢሳክን ለማስፈረም እቅድ አወጡ። የ25 ዓመቱ ተጫዋች በፕሪሚየር ሊግ ውስጥም ባሳየው አስደናቂ አፈጻጸም በተለይም በ2024-25 የውድድር ዘመን በኒውካስል በተጫወተባቸው ጨዋታዎች ላይ ብዙ የግብ ተሳትፎዎችን በማድረግ የሊቨርፑልን ትኩረት ሊስብ ችሏል። ሊቨርፑል ለአሌክዛንደር ኢሳ ከ100 ሚሊዮን ፓውንድ በላይም የሚያወጣ የዝውውር ክፍያ ለመክፈል ዝግጁ መሆኑ የተዘገበ ሲሆን፣ ይህም የፕሪሚየር ሊጉን የዝውውር ሪከርድም ሊሰብር እንደሚችል የተገለጸው። በተጨማሪም ኒውካስል ዩናይትድ ለተጫዋቹ ከ150 ሚሊዮን ፓውንድ በላይም እንደሚጠይቁን የተነገ ይህም ድርድሩን ውስብስብ ያደርገዋል። ሊቨርፑል በአሰልጣኝ አርነስሎት መሪነት የተጫዋቾቻቸውን ስብስብ ለማጠናከር በማሰብ አሌክዛንደር ኢሳክን በአጥቂ መስመራቸው ላይ ከፍተኛ ተጽዕኖ ሊያመጣ እንደሚችል ነው የሚያምኑት። ሆኖም ግን ኒውካስል ዩናይትድ እስካሁን ምንም አይነት መደበኛ ውይይት አልተደረገም እንግዲህ እንዳላደረጉ እንዳላደረጉም ነው ያስታወቁት። ይህም እንግዲህ የሊቨርፑል እቅድ ተግባራዊ ለማድረግም ተጨማሪ ጥረት እንደሚያስፈልግም ጭምር ነው ዴይሊ ሚረር የተባለው የመረጃ ምንጭም እየገለጸም የሚገኘው ሚሎስ ኪርኬስ ከዶሚኒክ ሶቦዝ ላይ ጋር ስላለው ወዳጅነት ይናገራል። በብሔራዊ ቡድን ውስጥ አብረን እንጫወታለን ሲል ይናገራል። ሚሎስ ኪርኬስ ስለዶሚኒክ ሶቦዝ ላይ ሲናገር ባለፉት ጥቂት ወራት ውስጥ ብዙ ተነጋግረናል። ባለፉት ቀናት መልእክት እየተላላከን እየተደዋወልን ነው። እናም በጣም የጠበቀ ግንኙነት አለን። እዚህ በመምጣቴ እንግዲህ በፊትም እንኳን ቅርብ ነበርን ሲልም ጭምር ነው ሚሎስ ኪርኬስ ከዶሚኒክ ሶቦዝ ላይ ጋር በተያያዘ ሀሳቡን የሰጠውና በቀጣይ ደግሞ ሁለቱ ተጫዋቾች በአንድ ቡድን በጋራም የምንመለከታቸው ያለውነው የሚሆነው ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናነሳ። ዩናይትድ የሁጎ ኤኪቲኬን የዝውውር ሁኔታ አሁንም ቢሆን በቅርበት መከታተሉን እንደቀጠለ ነው እየተገለጸ የሚገኘው ተጫዋቹ ወደ ማንቸስተር ዩናይትድ የመዘወር ፍላጎትም እንዳለው እየተገለጸ ይገኛል ብሏል ቢልድ። በመረጃው ዩናይትዶች አሁንም የሁጎ ኤኪቲኬን ዝውውር ሁኔታ በቅርበት መከታተላቸውን እየቀጠሉ እንዳለ ነው ዘገባዎች የጠቆሙት። በጄደን ሳንቾ እና በፌነር ባቼ መካከል ያለው ግንኙነት አሁንም ቀዝቃዛ ሆኗል። ዝውውሩ የሚሆን አይመስልም። ማንቸስተር ዩናይትድ ሙሉ ደሞዞን ሸፍኖ የሚያስፈረግ መሆን ክለብ እየፈለጉ ይገኛሉ። አሁን ላይ ግን ይህንን ማድረግ የሚፈልግ ክለብ እንዳለ ምንም ግልጽ የተደረገ መረጃ የለም። ተጫዋቹ ግን በቀጣዩ የውድድር ዓመት መጨረሻ እንግዲህ የዓለም ዋንጫ ይደረጋል እና በቋሚነት የሚጫወትበትን ክለብ አለመፈለጉ በርካቶችን እያነጋገረም የሚገኝ ጉዳይ ሆኗል። ተጫዋቹ በቋሚነት የሚጫወትበትን ክለብ አለመፈለጉ በርካቶችን አነጋግሯል። ምክንያቱም እንግዲህ በሚቀጥለው የውድድር ዓመት እንዳልኳቸውም እንግዲህ በትልቅ ደረጃ መጫወት የሚችልበትን ክለብ ማግኘት እንደሚጠበቅበት ይታወቃል። ዓለም ዋንጫው ላይ በትክክል እንግዲህ ተሳትፎዎችን ለማድረግ ነገር ግን ተጫዋቹ ደሞዙን መቀነስ ምንም አይነት ፍላጎት እንደሌለው የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙትና ይሄ ነገር ደግሞ እንግዲህ ማንቸስተር ናይትዶችንም ጭምር እያበሳጫቸው እንዳለ የሚያሳዩ ሪፖርቶች ደግሞ ማን እንገኛለን። ሌላኛው ከማንቸስተር ዩናይትድ ጋር የሚነሱት የዝውውር ጉዳዮች ከብሪያን ኢምቤሞ ጋር የተያዘ እንዲሁ መረጃዎች እየወጡ ይገኛሉ። ከብሪያን ኢምቤሞ ጋር በተያዘ እንግዲህ ትላንትና ያቀረቡትን ሁለተኛ የዝውውር ጥያቄ ውድቅ ማድረጋቸው ይታወሳል። ብሬንፋርዶች የዚህ ተጫዋች ዝውውር ጉዳይ እንግዲህ መጠናቀቁ አይቀሬ እንደሆነ ነው ፋብሪት ሲሮማ ነው እያነሳ የሚገኘው። በተለይ ደግሞ በሚቀጥለው ሳምንት ጭምር ይሄ ዝውውር እንደሚጠናቀቅ ሀሳቡን እየሰጠ ይገኛል እንግዲህ ፋብሪዚዮ ሮማኖ ነገር ግን እስካሁን ድረስ ምንም አይነት ስምምነት ግን አልደረሱም፣ ብሬንትፈርድ እና ማንቸስተር ዩናይትድ። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ስለ ሞስኩዌራ ዝውውር አንዳንድ ጉዳዮችን እናነሳ። ቫሌንሲያ የአርሰናልን ጥያቄ ውድቅ አድርጎታል። ቢሆንም ግን ጉዳዩ ውስብስብ አይደለም። ስለዚህም የአርሰናል ደጋፊዎች አሁንም ዘና ማለት እንዳለባቸው ጭምር ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። በእርግጥ አርሰናሎች ሞስኩዌራን ለማስፈረም ያቀረቡት የመጀመሪያ ጥያቄ ውድቅ ተደርጓል። አርሰናሎች ያቀረቡት ጥያቄ ውድቅ ቢደረግም፣ ነገር ግን በቀጣይ ዝውውር የሚፈጸምበት እድል እንዳለው ነው ፋብሪዚዮ ሮማኖ የተናገረው። የአርሰናል ጥያቄም የነበረው እንግዲህ ከ19 ሚሊዮን ዩሮ ያነሰ እንደነበር። እና ደግሞ ገና ሂደቱን ለመጀመሪያ የተሞከረ ሙከራ እንደሆነ ጭምር ነው የተገለጸው። አርሰናል ይህንን ዝውውር ከ20 እስከ 25 ሚሊዮን ዩሮ መካከል ለመጨረስም ተስፋ እንዳደረጉ ጭምር ይነገራል። ተጫዋቹ ቀድሞኑ ወደ አርሰናል ለመሄድ ፍቃደኝነቱን ማሳየቱን ጭምር ነው ፋብሪዚዮ ሮማኖ የገለጸው። አርሰናል ክሪስቲያን ሞስኩዌራን ለማስፈረም ከቫሌንሲያ ጋር ከስምምነት ለመድረስ እየሞከሩ ሲሆን ከ20 እስከ 25 ሚሊዮን ዩሮ የሚገመት አዲስ ጥያቄንም ደግሞ ያቀርባሉ ተብሎ እንደሚጠበቅ የሚያሳዩ ሪፖርቶች ናቸው አሁን ላይ እየሰማን የምንገኘው። ከአርሰናል ጋር በተያዘ ሌላኛው የሚነሳው ጉዳይ ደግሞ የማርቲን ዙቤሜንዲ ጉዳይ ነው። ዙቤሜንዲ በአርሰናል እንግዲህ ሰላሳ ስድስት ቁጥር ማሊያን እንደሚለብስ የተረጋገጠ ሆኗል። ቁጥሩን የመረጠው ደግሞ በሪያል ሶሴዳድ ከአካዳሚው ሲያድግ የለበሰው የመጀመሪያው ማሊያ ስለሆነ ነው። ዙቤሜንዲ በቀጣይ ሳምንት እንግዲህ በይፋ የአርሰናል ንብረት ይሆናል ተብሎም ይተዋወቃለም ተብሎ ነው እየጠበቀ የሚገኘው። እንግዲህ አርሰናሎች ይህንን ዝውውር መፈጸማቸው አይቀሬ እንደሆነና በሚቀጥለው ሳምንት ይፋ እንደሚደረግ ተገልጿል። እንዳልካችሁ ደግሞ 36 ቁጥር ማሊያን ማርቲን ዙቤሜንዲ በአርሰናል ቤት እንደሚለብስ ነው የሚጠበቀው። ቻልሲን የተመለከቱ መረጃዎችን ደግሞ እና እናጋራችሁ ስህተት ከሰራን በማግስቱ ወደ ቤታችንን ብለዋል ኤንዞ ማሬስካ። የሰሜዎቹ ዋና አሰልጣኝ ኤንዞ ማሬስካ ዛሬ ምሽት ከቤኔፊካ ጋር የሚያደርጉት የጥሎ ማለፍ ጨዋታ ከባድ እንደሚሆን የገለጹት እነሱ ባየር ሙኒክን አሸንፈዋል ያሉት ማሬስካ በጨዋታው ላይ ምን ያክል ጥሩ እንደሆኑና ምን ማድረግ እንደሚችሉ አሳይተውናል ብለዋል። ተመጣጣኝ ጨዋታ እንደሚሆን እርግጠኛ ነኝ፣ ጨዋታው ከባድ ነው ሲሉም አሰልጣኝ ኤንዞ ማሬስካ ጨምረው ተናግረዋል። አሁን ያለነው ጥሎ ማለፍ ላይ ነው፣ ምንም ነገር ሊፈጠር ይችላል። ተጫዋቾቹ በዚህ ሰዓትም ስህተት የሚሰራው ቡድን በጨዋታው ማግስት ወደ ቤቱ የሚሸኘው ቡድን መሆኑን ያውቃሉ ብሏል። ኤንዞ ማሬስካ ዛሬ ምሽት ከምሽቱ አምስት ሰዓት ሲል የዓለም ክለቦች ዋንጫ የጥሎ ማለፍ ጨዋታ ከቤኔፊካ ጋር ጨዋታቸውን እንደሚያደርጉም የሚታወቅ ነው። ስለ ቸልሲ ለጃኦ ፔድሮ ስላላቸው ፍላጎትም አንዳንድ መረጃዎች እየወጡ ይገኛሉ። ኒውካስል ዩናይትዶች ሌሎች ክለቦችም እንዲሁ ቀድሞ ለመጨረስም እየሞከረ ሲሆን ስምምነት ላይ ለመድረስም ኒውካስል ዩናይትድ እየሰራ ነው። ነገር ግን ቸልሲ ይህንን ተጫዋች እንደሚወድና በሚቀጥሉት ቀናት ወይም ደግሞ ሳምንታትም ከአጥቂው አማራጮች ውስጥ አንዱ ሊሆን እንደሚችልም በድጋሚ ላረጋግጥላችሁ እችላለሁ ብሏል ፋብሪዚዮ ሮማኖ ስለ ዣዎ ፔድሮ ዝውውር ሲናገር። አርሰናል በዚህ ሳምንት ከኖኒ ማንድዌኬ ጋር እንዲሁ በውስጥ ተወያይተዋል። እስካሁን ድረስ ከማንኛውም ክለብ የቀረበ ጥያቄም ሆነ ንግግርም የለም። ሁኔታው ገና ክፍት ነው። የኖኒ ማንድዋይኬ ሁኔታ በዚህ ሳምንት በሁሉም ክፍት የሆነ ጉዳይ ነው። ለሽያጭም ቀርቧል እያልኩኝ አይደለም፣ ምክንያቱም የቼልሲ ጠቃሚ ተጫዋች ነው። የማሬስካ ለውጥም አካል ይሆናል ተብሎ ይታሰባል። ነገር ግን ለተጫዋቹ ምንም አይነት ጥያቄዎች እንደሚቀርቡ ግን ይታያል ብለዋል ፋብሪዚዮ ሲናገር። ዛሬ እንግዲህ ከቤኔፊካ ጋር ጨዋታ አላቸውና አሰልጣኝ ኤንዞ ማሪስካ ደግሞ ከቤኔፊካ ጋር ከሚያደርጉት ጨዋታ በፊት የተለያዩ ሀሳቦችን አንስተዋል። ስለ አችፖንግ ሲናገሩ የጠቀስካቸው ክለቦች ኒውካስልና ዶርትሙንድ ጆሽን ይወዱታል፣ ነገር ግን እኛም ጆሽን እንወደዋለን። ስለ ጆሽ አችፖንግ ያለኝ ሀሳብ በጣም ግልጽ ነው። ብዙ ጊዜ ጆሽን እንደምወደው ተናግሬያለሁ። ለሱ ያለኝን እቅድ በጣም ግልጽ ነው። ከኛ ጋር እንዲቆይም እፈልጋለሁ እናም ከኛ ጋር ደግሞ ከቆየም በጣም ደስተኛ እሆናለሁ እሱ በእርግጠኝነት የፕሮጀክታችን አንዱ አካል ነው ሲልም ጭምር ተናገረው የተናገረው ኤንዞ ማሪስካ ስለ ኤንዞ ፈርናንዴዝም እንዲሁ ይናገራል የሱ በዚህ የውድድር አመት ያበረከቱ አስተዋጽኦ ከፍተኛ ነው በሚቀጥለው የውድድር አመት የተሻለ እንደሚሆንም እርግጠኛ ነኝ ሲልም ጭምር ተናግሯል ኤንዞ ማሪስካ ስለ አንድሬ ሳንቶስም ሲናገር ከኛ ጋር በጥሩ ሁኔታ እየሰራ ነው እናም ከስትራስቡርግ ጋር በጣም ጥሩ የውድድር ድር ዘመንን አሳልፏል እኔ እንደ ነው የማየው እንደ አጥቂ አማካይም እንጂ እንደ ተከላካይ አማካኝ አልመለከተውም። ከሞይስ ካይሴዶ ወይም ደግሞ ከሮሚ ላቪያ ይልቅ ለኤንዞ የቀረበ ነው ሲልም ጭምር ይናገራል ማሬስካ። ለመላመድ ጊዜ ያስፈልገዋል አስፈልገዋል ብዬ አስባለሁ። ዋናው ነገር በጥሩ ሁኔታ እየሰራ መሆኑ ነው ሲልም የተደመጠው ማሬስካ ስለ ጄምስ ላቪያ እና እንዲሁ ፎፋና ሐሳባቸውን ሰጥተዋል። በሚቀጥለው የውድድር ዘመን እነዚህ ሶስት ተጫዋቾች የጠቀስኳቸው ተጨማሪ ተጫዋቾች ጨዋታዎችን መጫወት ይችላሉ ብዬ ተስፋ አደርጋለሁ ምክንያቱም ቸልሲ ከ ሮሚዮ ላቪያ ከሪስ ጄምስ እና ከዛ በተጨማሪ ደግሞ ከዌስሊ ፎፋና ጋር የተሻለ ቡድን ይሆናል ሲልም ነው ማሬስካ የተናገረው። ስለ ትሬቨር ቻሎባ የወደፊት ጣፈንታም ተናግረዋል። ከእኛ ጋር ያሉትን ተጫዋቾች በሙሉ ላጣቸው አልፈልግም። ነገር ግን የዝውውር መስኮቱ ሲከፈት እንግዲህ ማንኛውም ነገር ሊፈጠር ይችላል ሊከሰትም ይችላል። እሱ አራት ውስጥ እንግዲህ እንድንገባረር ትሆናል። እናም በትሬቨር ደስተኞች ነን። ነገር ግን በቡድናቸው ውስጥ ያሉት 25 ተጫዋቾች ላይ ማንኛውም ነገር ሊከሰት ይችላል ይችላል ሲልም ነው የተናገረው ኤንዞ ማሬስካ። ቀጠልና ብዙ ጊዜ እንደተናገርኩት ከአንድ አጥቂ አርባ ጎሎችን ከማስቆጠር ይልቅ ሁሉም የአጥቂ ተጫዋቾቻችን እያንዳንዳቸው አስርና አስራ ሁለት ጎሎችን ማስቆጠር ነው የምመርጠው። እናም የኤንዞ በዚሁ የውድድር ዓመት ያደረገው አስተዋጽኦ ከፍተኛ ነው። እናም በእርግጠኝነት በሚቀጥለው የውድድር ዓመትም የበለጠ የተሻለ ይሆናል ሲልም ይናገራል ኤንዞ ማሬስካ። ስለ ቤኔፊካም ሲናገረ ብዙ ጨዋታዎችን ተመልክቻለው። ኳስ ሲኖራቸውም ሆነ ሳይኖራቸው ምን ማድረግ እንደሚፈልጉ በጣም ግልጽ ነው። ከኋላ በአምስት ተከላ መከላከያዎች ሲጫወቱ ያደረጉትን ጨዋታም ተመልክቻለሁ። ነገር ግን በጣም አስፈላጊው ነገር እራሳችንን ማዘጋጀት ነው ሲልም ነው የተናገረው። ዳኒሎ ይናገራል፣ ባየር ሚኒክ ከቸልሲ የተሻለ ቡድን ነው ብዬ አላምንም፣ ነገር ግን ባየር ሚኒክ ጥቂት ልምድ ያላቸው ተጫዋቾች ያሏቸው ይመስለኛል ነው ያለው ዳኒሎ። ለቪ ኮልዌል በአንጻሩ ሲናገር የኮብሃም ተመራቂ የመሆንን ጫና ስለመቋቋም ሲናገር፣ በልጅነትህ ያደከው ለቸልሲ ለመጫወትና አሁን እዚህ ከሆንክ ደግሞ ለባጁና ለደጋፊዎች መጫወት ትፈልጋለህ። ባለፈው የውድድር ዘመን ያችግር አጋጥሞኝ ነበር ብዬ አስባለሁ። ለምሳሌ በሜዳ ላይ ንክኪዎች ምክንያት በጣም ስሜታዊ እሆን ነበር ሲልም ነው ላይቬ ኮልዌል ሀሳቡን የተናገረው። ሪያል ማድሪድን እንመልከት። በሪያል ማድሪድ የመልበሻ ክፍል ውስጥ ጠንከር ያለ ድባብ ጠብቅ ያለው፣ ነገር ግን እውነታው ፍጹም የተለየ ነበር። ከመጀመሪያው ቀን ጀምሮ ሁሉም ሰው ሞቅ ባለ አቀባበል ተቀበሉኝ። እናም በቤቴ ውስጥ ደግሞ እንዳለሁ እንዲሰማኝ አድርገውኛል። ይህ በዋጋ ሊተመን የማይችል ስሜት ነው። ይህ ድባብ ምርጡን ብቃቴን ለቡድኑ ለማቅረብም በራስ መተማመንና ተነሳሽነትን ይሰጠኛል። አሁን የመላመድ ደረጃውም አልቋል። እናም አሁን ጠንክሮ የመስራትና ውድድሮችን ለማሸነፍም አስተዋጽኦዎችን ለማድረግ ጊዜው አሁን ነው፣ ሲል ነው አሌክዛንደር አርኖልድ የተናገረው። አሁን የኔ ትልቁ ፈተናም ቋንቋ ነው። በመልበሻ ክፍል ውስጥ ወይም ስብሰባ ወቅትም ሁሉም ንግግሮች ለመተርጎም አስቸጋሪ ነው። አሰልጣኙ ግን በጥሩ ሁኔታ ያናግረኛል እናም ሁሉንም ነገር በዝርዝር ያስረዳኛል። እዚህ እያንዳንዱ ስብሰባዎች የሚደረጉት በስፓኒሽ ነው፣ ነገር ግን ቴክኒካል ሰራተኞች የጨዋታውን እቅድ እንድንረዳ ግን ተጨማሪ ጥረት በማድረግ ላይ ናቸው ብሏል ትሬንት አሌክዛንደር አርኖልድ ሲናገር ከተጫወት ነባቸው ካለፉት ሶስት ጨዋታዎች ውስጥ የጨዋታ ምርጡ ነው ሲልም ነው የተናገረው። ምርጡ ጨዋታም ይመስለኛል ሲልም ነው ፍሎሬንቲኖ ፔሬስ ስለ ጨዋታው የተናገሩት። ትሬንት አሌክዛንደር አርኖልድ ይቀጥልና የክለቡ ታሪክ የሚታየው ዋንጫን ስናሸንፍ ነው። አሁን ላይ ማድረግ የምንፈልገው ይህንን ነው። ይሄ የእኔ ፍላጎት ብቻ ሳይሆን የክለቡ ዲኤንኤ አካል ነው። ይህንን ዋንጫ ማሸነፍ ግባችንና ፍላጎታችን ነው። ከሁሉም በላይ ደግሞ በዚህ ሰዓት ሁሉም ተጫዋች ማድረግ የሚፈልገው ይህንን ነው ሲልም ነው ትሬንት አሌክዛንደር አርኖልድ የተናገረው። በብራዚል ብሔራዊ ቡድን ውስጥ ያለው የቁጥር ማሊያ በጣም አስፈላጊ ማሊያ ነው። ይህ ቁጥር በብሔራዊ ቡድኑ ታሪክ ትልቅ ክብደት ያለው ቁጥር ነው እና ምን እንደማስበው ቪኒሲዮስ ጁኒየር ለከ እንደሌሎች በባህሪው ምክንያትም ይህንን ቁጥር የመልበስ አስፈላጊ የሆኑ ባህሪያት አሉት። ነገር ግን ይህ ለወደፊቱ ሊለወጥ ይችላል ሲል ካርሎ አንቸሎቲ በተለይ ለቪኒሲስ ጁኒየር ያላቸውን አድናቆት አሁን እየገለጹ ይገኛሉ። በቀጣይ በብራዚል ብሔራዊ ቡድንም ይህን አስር ቁጥር ማሊያ እንግዲህ ሊለብስ የሚችልበት እድል እንዳለው ጭምር ነው የሪያል ማድሪዱን ተጫዋች አሞካሽተው እየተናገሩለት የሚገኘው። የክለቦች የዓለም ዋንጫ ተመልካቾች ቁጥር ምን ይመስላል የሚለውን እንመልከት። በአሜሪካ እየተካሄደ የሚገኘው የክለቦች የዓለም ዋንጫ ውድድር የምድብ ጨዋታዎች ተደርገው ተጠናቀዋል። ውድድሩ ከሚካሄድባቸው 63 ጨዋታዎች 48 ጨዋታዎች ሲደረጉ፣ በቀጣይ ደግሞ እስከ ፍጻሜው 15 ጨዋታዎች ይቀራሉ። ፓሪስ ሴን ጀርሜን ከአትሌቲኮ ማድሪድ ያደረጉት ጨዋታ 80619 ተመልካቾችን በማስመዝገብ እስካሁን የውድድሩ ሪከርድ የተመልካቾች ቁጥር ነው። በተጨማሪም ጨዋታው በክለቦች የዓለም ዋንጫ ውድድር ታሪክ በርካታ ተመልካቾች የታደሙበት ጨዋታ ጨዋታ በመሆኑ ሪከርድ ሆኖ ተመዝግቧል። በውድድሩ አነስተኛ ቁጥር ያለው ተመልካች የተገኘበት ጨዋታ ደግሞ የማሜሎዲ ሰንዳውንስ እና የኡልሳን ኤችዲ ጨዋታ ነበር። 3412 ተመልካቾች ብቻ ነው የተገኙት። በውድድሩ አነስተኛ ቁጥር ይሁን እንጂ በውድድሩ ታሪክ ግን አነስተኛ ተመልካች የተመዘገበበት ጨዋታ በ2023 ክለብ ሊዮን ከኡራዋ ሬድ ዳይመንድስ ጋር ጨዋታ ሲሆን 2525 ተመልካቾች ነበር የተገኙት። የ2025 ክለቦች ዓለም ዋንጫ አማካኝ የተመልካቾች ቁጥር 759 ሆኖ መመዝገቡን ነው የፊፋ መረጃ የሚያሳየው። በውድድሩ በተመሳሳይ ቀን የተደረገው የሰንዳውንስና የፍሎምኔንሴ እንዲሁም ሞንትሪያልና ኡራዋ ሬድ ዳይመንስ ጨዋታ እንደ አጋጣሚ ተመሳሳይ 14312 ተመልካቾች ሁለቱም ስቴዲየሞች ላይ ተገኝተው ጨዋታዎችን ተመልክተዋል እና ይሄኛው አስገራሚ ቁጥር እንደሆነ ነው የተገለጸው። ፓሪስ ሳን ዠርሜን ሊዮንን ወደ ሁለተኛው ዲቪዚየን እንዳይወርድም ለማዳን እየረዳ ነው ተባለ። ፓሪስ ሳን ዠርሜን ሊዮንን ወደ ሁለተኛው ዲቪዚየን ከመውረድ ለማዳን እየረዳው ስለመሆኑ ተሰምቷል። ክለቡ ብራድላይ ባርኮላን በ45 እና ተጨማሪ 5 ሚሊዮን ዩሮ የፈረመው የዝውውር ሂሳብ ቀደም ብሎ ከፍሏል። የእርምጃ ሊዮን የፋይናንስ አቅማቸውን እንዲያሻሽሉ አስችሎታል ተብሏል። ሊዮን ከሰሞኑ ባጋጠመው የፋይናንስ ቀውስ ከፈረንሳይ ሊግም እንዲወርድ ተወስኖበት ነበር። የክለቡ ደጋፊዎች ለክለቡ ባለቤት አሜሪካዊው ባለ ባለሀብት ጆን ቴክስተር ላይ እንግዲህ ተደጋጋሚ ተቃውሞ ሲያሰሙ ነበር። ባለሀብቱ ከውራት በፊት ክለቡን እስከ መውረድም አይደርስም እንታደገዋለን ብለው የነበረ ቢሆንም ቃላቸውን ሳይጠብቁ መቅረታቸው የሊዮን ደጋፊዎችን አስከፍቷል። ክለቡ ይግባኝ አቅርቧል የተባለ ቢሆንም ወደ ፍሬንች ሊጓን እንደሚመለስም ግን ተስፋዎች አሉ። ወደ ሊግ የተመለሱት ሊድስ ዩናይትዶች ዳግላስ ሉዊዝን ከዩቬንቱስ ማስፈረም ፍላጎት አላቸው። ከአስተን ቪላ ወደ ጣሊያኑ ክለብ ተዘዋውሮ ነገሮች ያልሰመሩለት ዳግላስ ሉዊዝ የሊድስ ዩናይትድን ዝውውር ይቀበል አይቀበል እስካሁን ድረስ የታወቀ ነገር የለም። የተጫዋች እንግዲህ በተለይ በጣም ጥሩ ፐርፎርመን እንደሆነ እንደነበር የሚታወስ ነው። በተለይ አርሰናልን ጨምሮ ሌሎችም ትልልቅ ክለቦች ማንቸስተር ዩናይትድም ጭምር የዚህ ተጫዋች ፈላጊዎች እንደነበሩ ይታወሳል። ያኔ በቪላ ቤት። አሁን ላይ ግን ወደ ዩቬንቱስ ከተዘዋወረ በኋላ ግን የሚጠበቀውን አይነት ፐርፎርማንስ በዩቬንቱስ ዩቬንቱስ ቤት ማሳየት አልቻለም እና በቀጣይ ወደ ሌሎች ክለቦች ያመራል ተብሎ ይጠበቃል። አሁን ደግሞ ከታችኛው ሊግ ወይም ደግሞ ከእንግሊዝ ፕሪምየር ሊግ በታች ካለው ቻምፒየንሺፕ ወደ እንግሊዝ ፕሪምየር ሊግ የተቀላቀለው ሊድስ ዩናይትድ ይህንን ተጫዋች ለማስፈረም ሙከራዎችን እያደረጉ ይገኛሉ። ዳግላስ ሉዊዝ ወደ ሌሎች ክለቦች ማምራት በእርግጥም ይፈልጋል። ነገር ግን ይህንን ክለብ ይቀላቀል አይቀላቀል ግን እስካሁን ምንም የተረጋገጠ መረጃ እንደሌለ ጭምር ነው ዘገባዎች እያሳዩ የሚገኙትና ዳግላስ ሉዊዝን ምናልባት በቀጣይ የውድድር ዓመት በድጋሚ በእንግሊዝ ፕሪምየር ሊግ ልንመለከተው እንችላለን። ከእሱ በተጨማሪ ግን ወደ ባየር ሚኒክም አምርቶ የነበረው ጃኦ ፓሊኒሃም ፖርቱጋላዊ ተጫዋች ተጫዋችም እንዲሁ በባየር ሚኒክ በቪንሶን ኮምፓ ኮምፓኒ ስር የመሰለፍ እድሎችን አላገኘም፣ ና እሱም ወደ ፕሪሚየር ሊግ ሊመለስ የሚችልበት እድል አለ ተብሏል። የቀድሞ ክለቡ ፉልሃም፣ የማርኮ ሲልቫው ቡድን አሁንም ይህንን ተጫዋች ማለትም ዣ ፓሊን ያህኔ ማስፈረም ፍላጎት በድጋሚ እንዳላቸው ጭምር የሚያሳዩ ሪፖርቶች እየወጡ ነው፣ ና ይህ ተጫዋችም ወደ ፕሪሚየር ሊጉ ሊመለስ የሚችልበት እድል አለ ተብሎ ይታሰባል። ተመሳሳይ አይነት ነገር ነው፣ ሁለቱም ተጫዋቾች የገጠማቸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። ዛሬ የዓለም ክለቦች ዋንጫ ጨዋታዎች ቀጥለው ይደረጋሉ። ዛሬ የሚደረጉት እንግዲህ ሁለት ያክል ጨዋታዎች ናቸው። ምሽት አነ ሰዓት ሲል የመጀመሪያው ጨዋታ እንደሚደረግ ነው የተረጋገጠው እሱም ፓልሜራስ የብራዚሉ ክለብ ና እንዲሁ ከቦታ ፎግ ጋር የሚያደርጉት ጨዋታ ይጠበቃል። የጨዋታ ምሽት አነሳት ሲል የሚደረግ መርሀ ግብር ነው። ቤኔፊካ ደግሞ ከቼልሲ ጋር ጨዋታውን ያደርጋል። ጨዋታ ደግሞ ለሊት አምስት ሰዓት ሲል የሚደረግ መርሀ ግብር እንደሆነ ነው የወጣላቸው መርሀ ግብር የሚያሳየው። እንግዲህ ነገ ደግሞ እንዲሁ ፓሪሰን ጀርሜን ከኢንተር ማያሚ ምሽት አንድ ሰዓት እንዲሁ ደግሞ ፍላሚንጎ ና ባየር ሚኒክ ጨዋታቸውን ያደርጋሉ። ኢንተር ሚላን ከፍሎምኔንሴ፣ ማንቸስተር ሲቲ ከአልሂላል፣ ሪያል ማድሪድ ከዩቬንቱስ እና ቦሪሲያ ዶርትመንድ ከሞንትሪያል ደግሞ እነዚህ ጨዋታዎች በቀጣይ የዓለም ክለቦች ዋንጫ የምንመለከታቸው ራውንድ ኦፍ ሲክስቲን ጨዋታዎች እንደሆኑ እየተገለጸ ይገኛል። እንግዲህ ጨዋታዎቹን እንደዚህ እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። የዓለም ክለቦች ዋንጫ ጨዋታዎች ግን ዛሬ በሚደረጉ ሁለት ጨዋታዎች ይቀጥላሉ። ቸልሲ ደግሞ ዛሬ ጨዋታውን ስለሚያደርግ እንድትመለከቱት በአክብሮት እንጋብዛለን ከቤኔፊካ ጋር ነው ጨዋታው የሚደረገው ምሽት አምስት ሰዓት ሲል ውድና የተከበራችሁ ቤተሰቦቻችን ስላደመጣችሁን ስለተከታተላችሁን ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን ፎአድ ባሮ ፕሮግራሙን እየመራው ከናንተ ጋር ቆይታን አደረኩኝ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው መልካም ጊዜ መልካም ምሽት እንዲሆንላችሁ ግን ከወዲሁ በአክብሮት እመኛለሁ መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው